ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችሁልናል? ስራስ እንዴት ነው? እየተለፋኑ በርቱልን። እንግዲህ በባለፈው ዝግጅታችን የፍየልና የበግ እርባታና ማደለብ በጥቅሉ ዝግጅት አቅርበንላችሁ ነበር። በዛሬው ዝግጅታችን ደግሞ በግና ፍየል ስለማድለብ ያሉትን ሂደቶች በጥልቀት እንመለከታለን። እስከ ዝግጅታችን ፍጻሜን ድረስ አብራችሁ እንድትቆዩ እንጋብዛለን። ዝግጅታችን ከተመቻችሁም ላይክ ሰብስክራይብ እንድታደርጉን እንጠይቃለን። መረጃውን ይጠቅመዋል ብላችሁ የምታስቡት ሰውም ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። በሀገራችን ለረጅም ጊዜ የቆየ በማህበረሰባችን ዘንድ ልምድም ቢሆን የበግና የፍየል ማደለብ በጣም የሚዘወተር ስራ ነው። አብዛኛውም ሰው በቀላሉ በቤቱ ሲያርበውም እንመለከታለን። በዘመናዊ መንገድ ግን ሳይንሱን ተከትሎ በስራው ላይ የተሰማሩትን ሰዎች ስንመለከት ቁጥራቸው አናሳ ነው። በተለያዩ ጥናቶች እንደሚገለጸውም የእንስሳት ሀብታችን በተገቢው መንገድ ተጠቅመንበታል ለማለት አያስደፍርም። አሁን ላይ በሀገራችን አብዛኛዎቹ ወጣቶች ስራ አጥናቸው ማለት እንችላለን። ከዩኒቨርሲቲ የተመረቁ አስራ ሁለተኛ ክፍል የጨረሱ እና በተለያዩ ምክንያቶች የማይሰሩ ወጣቶች ብዙ ናቸው። እንደዚህ ባለው የስራ አማራጭ ላይ ቢሰማሩ መልካም ነው ብለን እንገልጻለን። አዋጭነቱም በአጭር ጊዜ እንደመሆኑና እንደ ሀገር ሀብትም በማህበረሰቡ ዘንድ ያለውን ፋይዳ እጅግ ጉሌ በመሆኑ ትኩረት ቢሰጠው እንላለን። በተለያዩ አለማትም በስደት ላይ ሆነው አብት ያፈሩ ሰዎች እንዲህ ባሉት ቢዝነሶች ገንዘባቸውን ኢንቨስት ቢያደርጉት መልካም ነው ብለን እንገልጻለን። እስቲ አሁን በቀጥታ ወደ ፍየልና በግ ማድለብ ስራው ስላሉት ሂደቶች እንመልከት። በጎችንና ፍየሎችን ለማደለብ በዋናነት ትኩረት ሰጥተን ማየት ያለብን የምናደልባቸውን መምረጥ ላይ ነው። ምርጫችንም ላይ መሰረት የምናደርገው ዝርያን፣ እድሜን፣ የሰውነት አቋምንና ጤንነትን ነው። እስቲ እያንዳንዱን በዝርዝር እንመልከት። ለማድልብ ወይም ለስጋ የሚመረጡ የውጭ ዝርያ ያላቸው በፍየል በኩል ከካላሃሪ ሬድ የመሳሰሉትን መጥቀስ እንችላለን። ለበግም እንደ ዶርፐር፣ አዋሲ የመሳሰሉትን የውጭ ዝርያ የሆኑትን መጥቀስ ይቻላል። የአገር ውስጡንም ስንመለከት የቦረና ፍየል፣ የሶማሌ ፍየል፣ የጅንካ ፍየል፣ የአበርገሌ ፍየልና የመሳሰሉትን መጥቀስ ይቻላል። የሀገር ውስጥ በጎቹንም ስንመለከት የምንዝ የጅማ የአረር እያልን መጥቀስ እንችላለን። ዋናው ትኩረታችን ለስጋ የቱ የተሻለ ያዋጣል የሚለውን ዝርያ መምረጥ ላይ ነው። ስለዚህም የሀገር ውስጥን የሚሆኑ የተዳቀሉትን የቱ የተሻለ ነው ብለን መምረጥ ትኩረት አድርገን ማሰብ ያስፈልጋል ማለት ነው። ለማደለብ ወይም ለስጋ የምንመርጣቸው በግ ወይም ፍየል እድሜያቸውን ስንመርጥ ቢያንስ 50 ፐርሰንት እድገታቸውን የጨረሱ ወይም ማቹ ቦዲ ዌት ማለትም ለጥቂ እየደረሱ መሆን አለባቸው። ስለዚህ የሚሞክቱ በጎች ወይም ፍየሎች ከሁለት ዓመት ያላነሰ ከአራት ዓመት ያልበለጠ ቢሆኑ የተሻለ የማደለብ ሁኔታዎችን ለማከናወን ተመራጭ የበጎችና የፍየሎች የእድሜ ክልል ነው። እድሜያቸውንም የምንለይበት ዋነኛው መንገድ ጥርሳቸውን በማየት ነው። ብዙ ጊዜ ከሁለት እስከ አራት ዓመት ማለት ሶስተኛው ቋሚ የፊት ጥርስ ሲበቅል ጀምሮ እስከ መጨረሻዎቹ ቋሚ ጥርሶች ያሉትን ማለታችን ነው። ስለዚህም ይህንን መሰረት በማድረግ እድሜያቸውን አይቶ መምረጥ ያስፈልጋል ማለት ነው። ከፍተኛ የስጋ ምርት ሊሰጥ የሚችሉ አቋሙ ትልቅ የሆነ በግ ወይም ፍየል በጥንቃቄ መምረጥ አለብን። ለሞክት የሚመረጠው በግ ወይም ፍየል ከእድሜ አንጻር ሲታይ የእግሮቹ አጥንትና የሽንጡ ስፋትና ርዝመት በዚያው መጠን ስጋ የሚያዝድልም ከፍተኛ ነው። ስለሆነም እንደዚህ አይነት አቋም ያላቸውን በጎችና ፍየሎች መምረጥ አስፈላጊ ነው ብለን እንገልጻለን። በተጨማሪም የሰውነት ሁኔታቸው ቦዲ ኮንዲሽን በጣም ያልከሳ በጣም የሚያልወፈረውን መምረጥ ያስፈልጋል። ይህንን ለማወቅም የበጉን ወይም የፍየሉን ሽንጥ እጅ በመዳሰስ ጨመቀ ጨመቀ በማድረግ በስጋ የተሸፈነ ሆኖ በመጠኑ አጥንቶ የሚታወቅ መሆን አለበት። ይህንን በአይንም አይቶ መገመት ይቻላል። ሶስተኛውን የእርባታ ደረጃ መምረጣችን ቶሎ እንዲደልቡና በቀላሉ በምናስቀምጠው የማደለብ ጊዜ ሰሌዳ እንዲደርስልን ስለሚያግዘን ነው። ዋጋውም የተመጣጠነ ይሆንልናል። በጣም የከሱትን የማንመርጥበት ምክንያት የከሱበትንም ምክንያት ለማወቅ በጣም አስቸጋሪ ስለሚሆን ነው። ለምሳሌ እህድ ነገር በልቶ ሊሆን ይችላል። ጨርቅ፣ ፌስታል፣ ማዳበሪያ የቦንዳ ሳር፣ ገመድ የመሳሰሉትን እንደዚህ ያሉትን ገዝተን ብንቀልብ ትርፉ ኪሳራ ነው። ምክንያቱም ቀበኛ ስለሆኑ ቢበሉም አይወፍሩም፣ ቢታክሙም አይድኑም። ስለዚህ ባንመርጣቸው ብለን እንገልጻለን። ሌላው ለማደለብ በጎችና ፍየሎችን በምንመርጥበት ጊዜ ማየት ያለብን ጤንነታቸውን ነው። በግዢ ወቅት በአይናችን የምናያቸው ለምሳሌ አፍንጫቸው፣ አፋቸውና አይናቸው አካባቢ ፈሳሽ አለመኖሩን ማረጋገጥ፣ እግራቸው ሌሎች አካላቸውን አለመቁሰሉን ማረጋገጥ ያስፈልጋል። በተጨማሪም እንቅስቃሴያቸውን በመመልከት አረማመዳቸውን በመቃኘት ስለ ጤንነታቸው ማወቅ እንችላለን። ምክንያቱም አረማመዳቸው በራሱ ስለ ጤንነታቸው ስለሚነግረን ማለት ነው። ከገዛናቸው በኋላ የገዛናቸው ከገበያ ስለሆነ በሽታ ይዘው እንዳይገቡ መድኃኒት መስጠት ያስፈልጋል። ለውስጥና ለውጭ ጥገኛ የተለያዩ መድኃኒቶችን መስጠት ያስፈልጋል። ለምሳሌ መልቲቫይታሚን፣ ፔኒስትሪፕ፣ አይቨር፣ ቴትራክሎዛ፣ አልቤንዳዞል እና የመሳሰሉትን መስጠት እጅግ ወሳኝ ነው ብለን እንገልጻለን። የሚደለቡ በጎችና ፍየሎች አማካኝ የመደለቢያ ጊዜያቸው ከሁለት ወር እስከ ሶስት ወር ባለው ጊዜ ውስጥ ነው። ይህንንም የእርባታ ጊዜ የተፋጠነ ለማድረግ ሁልጊዜ እንክብካቤና ክትትል ያስፈልጋል። መኝታቸውን ምቹ በማድረግ መኖ ወይም አመጋገባቸውን በማስተካከል ተገቢውን ሕክምናና ክትባት፣ ተጨማሪ ቫይታሚኖችን በመስጠት በአጭር ጊዜ ውጤታማ መሆን ይቻላል። እስቲ እንክብካቤያቸውንና ማድረግ ስላለብን ክትትል በዝርዝር እንመልከት። የምናደልባቸው በጎችና ፍየሎች አስረን ስለሆነ የምንቀልባቸው ቤት አሰራሩ ላይ ትኩረት ልናደርግ ይገባል። ወለሉ ሲተኙና ሲነሱ ምቹ መሆኑን ማረጋገጥ፣ አሰራሩ ሽንታቸው እንዳይታቆር ተዳፋት መሆኑን ማረጋገጥ፣ እንደ አካባቢው የአየር ሁኔታ ቤቱን ምቹ ማድረግ አስፈላጊ ነው። አካባቢው ሞቃት ከሆነ የአየር ዝውውር እንዲሆን በቂ አየር እንዲገባ ታሳቢ ተደርጎ መስራት ያስፈልጋል። አካባቢው ቀዝቃዛም ከሆነ አስፈላጊው ሙቀትን የሚያስገኝ የቤት አሰራር ሊሆን ይገባል። በአማካኝ አንድ ፍየል ወይም በግ የሚቆሙበት ቦታ ቤት ውስጥ 1.5 ሜትር ካሬ መሆን እንዳለበት ማወቅ ያስፈልጋል። በግቢ ውስጥም ችካል፣ ጉርቦ የመሳሰሉትን ለማናፈስና ለማስቆረቅ መስራቱን ተገቢ ነው ብለን ገልጻለን። ፀሐይ ማሞቅ፣ ማናፈስ ተገቢ ነው። በጎችና ፍየሎች ግጦሽ ተፈጥሯዊ ነገራቸው ነው። ስለሆነም ሁል ጊዜ ለግጦሽ ማሰማራቱ ተመራጭ ነው ብለን እንገልጻለን። በተለይ ፍየል የመጠላጠል ተፈጥሮ ስላለው ከትከሻው በላይ ያሉትን ቅጠላ ቅጠሎች ተመጋቢ ስለሆነ ሁኔታውን ማመቻቸት ቢቻል በጣም መልካም ነው ብለን እንገልጻለን። በዚህም የቤት አሰራር ውስጥ ሁል ጊዜ ቤቱን ንጹሕ ማድረግ ተገቢ ነው ብለን እንገልጻለን። እርባታውንም ከመጀመራችን በፊት የተባይ ኬሚካል ምርጨት ተገቢ ነው ብለን እንገልጻለን። መሽገር፣ ቁንጫና ሌሎች ነፍሳት ለውጫዊ ጥገኛ ወይም ኤክስተርናል ፓራሳይት ተጋላጭ እንዳይሆኑ መጠንቀቅና አስፈላጊውን ክትትል ማድረግ ወሳኝ ነው ብለን እንገልጻለን። በማደለብ ወቅት ወሳኙ ነገር መኖ ነው። የተመጣጠነ ጥራቱን የጠበቀ መኖ ለተሻለ ፈጣን የማደለቢያ ወቅት አስፈላጊ ነው ብለን እንገልጻለን። የተለመዱት የመኖ ግብአቶች ፍሩሽካ፣ ፍሩሽኬሎ፣ የቆሎ ገለባ፣ የምስር ገለባ፣ የአተር ገለባ፣ የዶሮ ኩስ፣ የስንዴ ገለባ፣ የገብስ ገለባ፣ ሞላሰስ እና የመሳሰሉትን በማቀናጀት መመገብ ያስፈልጋል እንላለን። መኖ እንደ አካባቢ ሁኔታ ስለሚዘጋጅ እኛ ለማደለብ በጎችና ፍየሎችን አዲስ ስናስገባ ምግቡን ላይለምዱልን ይችላሉ። ስለሆነም ደረቅ ሳር፣ እርጥብ ሳር፣ አረንጓዴ ቅጠላቀጠሎችን በመስጠት የተመጣጠነውን መኖ ቀስ እያሉ ማለማመድ ያስፈልጋል። በአማካኝ የምንገዛቸው በግና ፍየሎች ኪሏቸው ከ20 እስከ 30 አካባቢ ይሆናል ተብሎ ይገመታል። ስለሆነም በቀን ክብደታቸው ይጨምራሉ ተብሎ የሚገመተውም ከ100 እስከ 200 ግራም ነው። ለዚህም ክብደት ለመጨመር ድርቆሽ ከ2 እስከ 2.6 ኪሎ ግራም በቀን ውስጥ ይመገባሉ። የተመጣጠነ መኖ ሆኖም ስንመለከት ከ0.5 እስከ 1 ኪሎ ግራም ይመገባሉ ተብሎ ይገመታል። ስለዚህም በአጠቃላይ የመኖ የምግብ ይዘታቸውን ስንመለከት ደረቅ መኖ ከ50 እስከ 70 ፐርሰንት፣ ፕሮቲን ከ20 እስከ 40 ፐርሰንት፣ ማዕድናት አሞሌ ጨው፣ ጨው የተፈጨ የእንቁላል ቅርፊት፣ የተፈጨ አጥንት ለካልሲየም ለአጥንታቸው ጥንካሬ ስለሚረዳቸው፣ ቫይታሚኖች ከአረንጓዴ ቅጠላቅጠልና ከየት ፍሩት ማግኘት ስለሚችሉ እነዚህ የመኖ ግብአታቸው ውስጥ ቢካተት መልካም ነው ብለን እንገልጻለን። ውሃ እንደመኑ በጣም ወሳኙ ነገር ነው ብለን እንገልጻለን። ስለሆነም በቀን ከሁለት እስከ ሶስት ሊትር እያንዳንዱ መጠጣት ይገባቸዋል ብለን እንገልጻለን። ስለዚህ የተመጣጠኑና ጥራቱ የጠበቀ መኑ ለማደለብ እጅግ ወሳኙ ነገር ነው ብለን እንገልጻለን። ስለዚህም ክትትሉና እንክብካቤ በመኖ ዙሪያ በጣም አስፈላጊና ወሳኙ ነገር ነው ማለት ነው በእርግጥ ዓመቱን ሙሉ ለማደለብ እንደ አማራጭ መያዝ ይቻላል። በብዛትና በጥራት ስራውን ለማከናወን ግን ወቅትን መሰረት ያደረገ ቢሆን ተገቢ ነው እንላለን። የሀገራችንን የሕዝብ በዓላትን ቀን መነሻ በማድረግ ቀድሞ መዘጋጀት ያስፈልጋል። በዚህም በዓመት ሶስት ጊዜ ማደለብ ይቻላል። ዘመን መለወጫ፣ መስቀል፣ ልደት፣ አረፋ፣ ሞሊድ፣ ትንሳኤም ታሳቢ በማድረግ ማደለብ ይቻላል። እዚህ ጋር ግን ማስታወስ የምንፈልገው የተሻለ የገበያ ትስስርና አማራጮችን በመፍጠር ሆቴሎችን፣ ምግብ ቤቶችን፣ ሱፐርማርኬቶችን የመሳሰሉትን እንደ በግ ነጋዴዎች፣ በአካባቢው ላይም ታዋቂ አደላቢ በመሆን ለማህበረሰቡም እንደየፍላጎቱ ለማቅረብ አድማስን ማስፋት ወሳኝ ነገር ነው ብለን እንገልጻለን። የበግና የፍየል ማደለብ ስራ በአጭር ጊዜ ለውጡ የሚታይ አዋጪ ስራ ዘርፍ ነው ከሚፈልገው ቦታ ከገንዘብ አቅም ከሌሎች እርባታ የተሻለ ነው ብሎ መግለጽ ይቻላል። ስለዚህም አንድ ሰው በዚህ ሥራ ለማደለው አቅዶ ሲነሳ ለአነስተኛ እርባታ እስከ አስር በግና ፍየል፣ ለመካከለኛ እስከ አስራ አምስት በግና ፍየል፣ ለከፍተኛ ደግሞ ቢያንስ እስከ አምሳ በግና ፍየል ቢሆኑ ስራውን በተፋጠነ መልኩ ለመሥራት አመቺ ነው እንላለን። በአማካኝ በአሁኑ ገበያ የሚደልቡ በጎችና ፍየሎች ከ5000 እስከ 7000 ብር ይሸጣሉ። ስለዚህም ባለን አቅም ካለን የቦታ ሁኔታ ወደዚህ ስራ ብንገባ ትርፋማነቱ በአጭር ጊዜ ስለሆነ ውጤታማ ያደርገናል ብለን መግለጽ እንችላለን። እንግዲህ ተመልካቾቻችን ዛሬ በምን ያዋጣል ብለን ይዘን የቀረብንላችሁ አዋጪ ስራ ዘርፍ የበግና የፍየል ማድለብ ስራ ነው ከተመቻቹ ያዋጣናል ሁኔታ ይፈቅድልናል፣ ብላችሁ ካሰባችሁ በዚህ የስራ ሀሳብ እንድትሰማሩ እንጋብዛችኋለን። ከዝግጅቱ በቂ ቁም ነገርም እንዳገኛችሁ ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ እንድታደርጉ እና እንደዚህ አይነት መረጃዎች እንዲደርሳችሁ ቤተሰብ እንድትሆኑ እንጋብዛለን። መረጃውም ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት ትጠይቃለን። በሌላ የምን ያዋጣል ሀሳብ ሰብስክራይብ እስከምንገናኝ ድረስ ጤና አይስጥልን።